ጊዮን አካዳሚ በኦንላይን በማስተማር ላይ ይገኛል። ጊዮን አካዳሚ ቻናል ተከታዮቻችን በያላችሁበት ሰላም ጤና ይስጥልን። እንዴት አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ እያሳሰብን፣ ጊዮን አካዳሚ ልዩ ብቃት ባላቸው መምህራን በማስተማር ላይ ሲሆን መማር የምትፈልጉ ከታች ባለው ስልክ በቴሌግራም በዋትሳፕ በኢሞ እንዲሁም እናንተ ተጠቀሙ በሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። በባለፈው ቪዲዮችን የሰራንላችሁ ከሀ እስከ ሀ ድረስ ያሉትን ከታች ወደ ላይ፣ ከላይ ወደ ታች፣ ከግራ ወደ ቀኝ፣ ከቀኝ ወደ ግራ ነበር የሰራንላችሁ ዛሬ የቀሩትን ደግሞ እንሰራላችኋለን ። ቪዲዮን ጀምራችሁ ተውት እስከ መጨረሻ ዩት መጀመሪያ ወደ ቀኝ አንብባችሁ ጨርሳችሁ፣ ከዛ ደግሞ ፊደሎችን እያንዳንዳቸውን በአጭር ለመያዝ የምትጠቀሙበት ዘዴ ነው። እስኪ ወደ ቪዲችን ወይም ደግሞ ወደ ትምህርታችን ስንገባ፣ ሁሎችን አንዱ እንድናያቸው መጀመሪያ ከግራ ወደ ቀኝ እናነባቸውና ከዛ ደግሞ ከቀኝ ወደ ግራ እናነባቸዋለን ማለት ነው። እሺ

ዘ ዘ ዙ ዚ ዛ ዜ ዝ ዞ ስታንደርድ እንድገሞ ዘ ዙ ዚ ዛ ዜ ዝ ዞ። አሁን ደግሞ ከቀኝ ወደ ግራ እናነባለን ማለት ነው። ዞ ዝ ዜ

ደዱ ዲ ዳ ድ ዶ ዶ ድ ዳ ዲ ዱ ደ ከቀኝ ወደ ግራስናነባቸው ፊደሎች ማን ተብለው እንደሚጠሩ በአጭር ጊዜ እንድናውቅ ይረዳናል ማለት ነው። ከግራ ወደ ቀኝ ስናነባቸው በአጭር ጊዜ ፊደሎችን ለመሸምደድ ከቀኝ ወደ ግራ ስናነባቸው ደግሞ ማን ተብለው እንደሚጠሩ በአጭር ጊዜ ለማወቅ። ዶ ድ ዴ ዳ ዲ ዱ ደ ስኘት ደግሞ ጀ ነች ጀ ጀ ጁ ጂ ጃ ጄ ጅ

ከቀኝ ወደ ግራ፣ ከግራ ወደ ቀኝ አንብበን ከጨረስ ከላይ ወደ ታች ከላይ ወደ ታች ከ ሀ ወ ዘ ዠ ደ ጀ ገ ከ ሀ ወ ዘ ዠ ደ ጀ ገ ኩ ሁ ው ዙ ዡ ዱ ጁ ጉ። ሁለተኛ ፊደሎች ኡ ሚል ድምፅ አላቸው። ማለት ሁሎችም ኡ ሚል ድምፅ አላቸው። እስኪ ያነበናያቸው ኩ ሁ ው ዙ ዡ ዱ ጁ ጉ

አ የሚል ድምጽ አላቸው ማለት ነው አራተኛ ፊደሎች። እሺ አምስተኛ ፊደሎች ደግሞ ኤ የሚል ድምጽ ነው ያላቸው። ኤ ኬ ሄ ዌ ዜ ዤ ዴ ጄ ጌ ኬ ሄ ዌ ዜ ዤ ዴ ጄ 5 አምስተኛ ፊደሎች ደግሞ ማለትም፣ ስድስተኛ ፊደሎች ኢሚል ድምፅ ኢሚል ኪ፣ ህ፣ ው፣ ዝ፣ ዥ፣ ድ፣ ጂ፣ ግ ኪህ ው፣ ዝ፣ ዥ፣ ድ፣ ጂ ግ ሰባተኞች ደግሞ ኦ ሜል ድምፅ አላቸው። ኦ ሜል ድምፅ ኮ፣ ሆ፣ ኦ፣ ዞ፣ ዦ፣ ዶ፣ ጆ፣ ጎ። ኮ፣ ሆ፣ ኦ፣ ዞ፣ ዦ፣ ዶ፣ ጆ፣ ጎ ልክ እንደዚህ እያደረግነ አንድ ባንድ እያነበብነ በአጭሩ ወይም ደግሞ ፊደሎች ማን እንደሆኑ ለመለየት ማን ተብለው እንደሚጠሩ ያግዘናል ማለት ነው። እሺ እንዲህ እያደረጋችሁ በደንብ ሁሎችን አንድ ባንድ ተለማመዱባቸው። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። በኦንላይን መማር የምትፈልጉ ደግሞ ከታች ባለው ስልክ ደውሉልን፣ ሀይበሉ በቴሌግራም በኢሞ መማር መከታተል የምትፈልጉትን ነገር ማወቅ ትችላላችሁ። ደህና ሆኑ።